ሰላም እንዴት ናችሁ! ዛሬ ደግሞ ባስ ፌርማታ ላይ ነን። ቦሎኒያ ሲቲ ሴንተር ልንሄድ ነው እና በቃ ሙሉ ቀን የምናሳልፈው እዛ ነው። ሶ አይ ቶት ለትስ ብሪንግ ዩ አሎንግ፣ ከተማውን አብረን እናየዋለን። ባስ ይዘን ነው የምንሄደው፣ 25 ባስ እዛ ድረስ ያደርሰናል። እና የባስ ሲስተሙ ምናምን በጣም ቀላል ነው። እስካሁን ድረስ ምንም የተቸገርነው ነገር የለም በራሳችን ሙቨራን ለማድረግ በጣም ቀላል ነው። ያ ሲቲው ቆንጆ ነው፣ ቀላል ነው ደስ የሚለው። ሲቲው ማልቲ ካልቸራል ነው። የብዙ አይነት ሰዎች አይተናል። ብዙ አበሾች አሉ። በዚህ መንገድ ላይ ደግሞ ቀጥታ ስንሄድ የአበሻ ሬስቶራንት በፊት የሄድኩበት አለ። ብዙ የቻይናዎች ፋር ኢስት ሰዎች፣ ኤዥኖች፣ ብዙ አይነት ሰዎች አይተናል አፍሪካን ሚድል ኢስት ያ ከተማ ስለሆነ እንደዛ አይደል? በዛ ምክንያት ደግሞ ብዙ አይነት ምግቦችም አሉ። እስኪ ባሱስ ሲመጣ እንሄዳለን። ባሱስ ገብተናል እንግዲህ ኢንቨስቲጌቲቭ ማሽን ኦፕሬት ማድረግ አልቻለም። በእንግሊዘኛ መተርጎም ይቻላል አለ፣ ግን አልተረጎመው። ሶ ከዛ በኋላ ከጎናችን ያለው ሰው ቲኬት አይሰራም አለን። ስለዚህ ምን ማድረግ ያ ጥሩነቱ ሩቃን አንሄድም። ደም ሶ ኔ አሁን የሆነ ኬክ ቤት ዛ ኬክ ቤት እያየሁ ነው። ወይኔ ሲ ያምር ዋው፣ ኦዋው! ይሄ ኬክ ቤት ከውጭ ነው ከውጭን ያየሁት እና እንዴት ያምራል ይሄ። ቦክሰኞቹን አያችሁት። ቦክሰኞች በጣም ብዙ አይነት

በጣም ቺፕ ነው። ወይኔ ለንደን ይሄን ብንገዛ ስን ምን ያክል ያወጣል መሰላችሁ? በጣም ጥንታዊ ቤቶች አሉ እዚህ ደስ ሲሉ። እነዚህ መስኮቶች እንግዲህ

ወይኔ ቆንጆ ጊዜ እያሳለፍን ነው። እዚህ ቦሎኒያ እየዘነበብን ነው አሁን። ኦ ምን የመሰለ ምግብ በልተን የፓስታ ስፔሻልቲ የሆነ ሬስቶራንት ሄደን በልተን። ልጄ ስላለኝ፣ የሁለት አመት ልጄ ስላለኝ ኢዚ አይደለም፣ ሁልጊዜ ፊልም ለማድረግ እንጂ። ባሳያችሁ ሬስቶራንቱ ቆንጆ ነበረ። ግን እዚህ በቃ ስንበላ ስንበላ ነው የምንውለው። ስንበላ ስንበላ ራሱ ብሬክፋስት አድርግ ያለው። ግን ጣሊያን ካልተበላ የት ነው የሚበላው? ከሀገራችን ሌላ ታወር ፌመስ ነው። ቦሎኒያ ውስጥ ሁለት ነው ያሉት። እየዘነበ ነው በደንብ እና ብዙ ሾፒንግ ያለበት ቦታ ነው ያለንበት። በጣም ብዙ የምናውቃቸው ከዩኬ የምናውቃቸው ሾፖች አሉ። በጣም ብዙ ላይክ ናይት፣ ሬይባን፣ አዚጋ ነው መንጎ። የራሳቸው ደግሞ የማናውቃቸው ሾፖች አሉ እና ሳይ ቀለ ሾፒንግ ይመቻል ይሄ ቦታ። ሬስቶራንቱ ሲያምር! ከአንድ ቀን በፊት እዚህ ነበርን እና እስካሁን ድረስ የበላሁት ለዛኛ እስ ማይ ዘ ቤስት ላዛኛ አይቭ ኤቨር ሃድ ቤክ ባህል ቤቱ ደግሞ ይሄ ነው የሚባለው ሮዛ ሮሴ ማታሬሎ ቦሎኔዝ በትክክል ካልኩት። ስለዚህ

እራት ልንበላ ሌላ ሬስቶራንት ቼክ ለማድረግ መተን ላሳያችሁ። ሬስቶራንቴ አፍሪካኖ ይባላል ቦሎኒያ ነው የሚገኘው። እና መኒውን ስናየው የአበሻ አለበት፣ ደግሞም የብዙ አይነት አፍሪካን አለበት እና በጣም ኢንትረስቲንግ ነው። እና ስቲል እንሞክረው ብለን መተን ላሳያችሁ። ቤቱ እንደዚህ ይመስላል። ይሄ ነው ስሙ እንግዲህ ያው የሚታይ ከሆነ ሬስቶራንቴ አፍሪካ ነው ይባላል። ዳኛው አፍሪካን የሚያጠቃልል አይነት ሬስቶራንት ነው እና እንደ እሱ አይነት ሬስቶራንት አልሄድኩም ገና ና ቼክ ለማድረግ ገብተን ከውጪ ትልቅ ነው እንደምታዩት ትልቅ ነው። ከዛ ንግባ

እና ቤቱን ብታዩት እንዴት ያምራል! ቤቱ በጣም ያምራል። እና ሻንደሊሮቹ በሙሉ ዛጎል ናቸው። እና ቤቱ ውስጥ በቃ የኢትዮጵያዊ ብቻ ሳይሆን ሌላ አፍሪካዊ በሙሉ ሌላ አፍሪካዊ በሙሉ አለበት ዴኮሬሽን ምግባችን መጣ። እንዴት ቆንጆ ነው መሰላችሁ። እስካሁን ድረስ ሜይ ቢ ዘ በስት። ይሄ አሁን ጥብሱ ልክ ኢትዮጵያ የበላሁት ጥብስ ነው። ይሄ ደግሞ ቀይ ጥብስ በእንጀራ። እንጀራቸው በጣም ቆንጆ ነው፣ እዚህ ጋ ያለው በጣም ቆንጆ ነው። ከዛ ይሄ ደግሞ ክስኩስና የኖርት አፍሪካን የሆነ ምግብ አለ እዚህ ጋ። ተዥን መሰለኝ ቬጀቴሪያን ተዥን ክስኩስ፣ ከዛ ራይስ

ው ይሄኛው ደግሞ የቬጀቴሪያን ነው። በጣም ቆንጆ ነው። በጣም በጣም ቆንጆ ነው። ላሳያችሁ። ቤቱ እንደዚህ ይባላል እና እንዴት ቺፕ ነው መሰላችሁ? ዝው አሁን ይሄ ክትፎ እዚህ ጋር አራት ዩሮ አያችሁት። እንደ ስታርተር ነው፣ ግን በጣም ብዙ ነው የምታገኙት። ሰላም በልተናል፣ ብዙ ጠጅ ጠጥተናል። በጣም ቆንጆ ነው አክቹዋሊ ከኢትዮጵያ ውስጥ ውጪ በጣም ቆንጆ የአበሻ ምግብ የበላሁት ዋን ኦፍ ድ ቶፕ ፕሌስስ ይሄ ነው።

እንግዲህ እና ጠጅ እየተጠጣ ነው። በጣም ቆንጆ ነው፣ ቆንጆ የሚባል ነው። እና ምግቡ ጥብሱ ምን እንዴት ቆንጆ ነው። ይሄ አሁን ላሳያችሁ፣ ይሄ ሁሉ ክትፎ በእንጀራ እንደ አፐታይዘር የሆነው አራት ዩሮ ብቻ ነው አይገርምም? ይኸው ውሃ ልጄ ውሃ ይላል። አራት ዩሮ ብቻ ነው በጣም ሪዝነብል ነው ፕራይሱ ራሱ። እና በጣም ብዙ ጣሊያኖች አሉ እዚህ እየበሉ ነው። እና በጣም ሬኮሜንድ አደርገዋለሁ በጣም በጣም ይሄን ቤት።